ሰላም ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አዎ እንግዲህ ከስንት ጊዜ በኋላ ተመልሼ ዛሬ መጣሁኝ ማለት ነው። እንዴት ናችሁ? ሁሉ ሰላም ነው አለን? እግዚአብሔር ይመስገን። አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ ያው መጥፋቴ ያው እንደተለመደው ሆኖ የጠፋሁበት ምክንያት ያው አንደኛ ሚጤጤ ፍጀን እያሳደጉ ነው ማለት ነው። ያው አብሮ ሌላ ሰው ስለሌለም የሚያግዘኝ ብቻዬን ስለሆነ አልተመቸኝም ማለት ነው። ልጅቱን ጥሎ ቪዲዮ ለመስራት ምናምን በጣም ይከብዳል። ጊዜ የለም። ለዛ ነው በዋናነት ሁለተኛ፣ ግን በቃ ሰላም የሰላሙ ሁኔታ ማለት ነው። ሰላም በየአካባቢያቸው ሰላም ሲጠፋ ምናምን በቃ ምንም አዲስ ነገር ክሬት ማድረግ ያቅታቸዋል የምር በቃ የምታስቡት ወይም ደግሞ የምታዩት ሞት ነው። የምታስቡት የሆነ የማይሆን ነገር ነው ምናምን በቃ እና በዛ በዛ ምክንያት ምንም አዲስ ነገር ማመንጨት አልቻልኩም ልንገራችሁ ማለት ነው። በቃ ምንም ጥሩ ነገር ሊመጣልኝ አልቻለም፣ በአእምሮዬ ያለው ሁኔታ ማለት ነው። በቃ በአጠቃላይ የሰላም እጦት አዲስ ሀሳብ ሊያሰራኝ አልቻለም ማለት ነው። ሶስተኛው ደግሞ ዋይፋይ የዋይፋይ እጥረት ነው። ዋይፋይ አሁን አላስሞላሁኝም እንዳልኳችሁ ነው፣ ስለሚቆራረጥ ዛሬ ክፍት ቢሆን ነገ ይዘጉታል ምናምን ምናምን ያለው ሁኔታና ለዛ ለዛ ዋይፋይም እየተጠቀምኩኝ አይደለም። ለዛ ነው፣ እስኪ ከዚህ በኋላ ደግሞ ለመምጣት ሞክራለሁ እስከቻልኩት ማለት ነው። ልጅቱም ያው ከፍ እያለች እያደገችን ስለሆነ አዲስ አዲስ ነገሮችን ለማሳየት ሞክራለሁኝ። እና ለዛ በዚህ በሶስት ምክንያቶች የጠፋሁት ለማለት ያክል ነው። በተረፈ እናንተ ግን ደራራችሁ መቼም ደረሳችሁ ተስፋ አደርጋለሁ። እና እንግዲህ ይህንን ይመስላል። የተለያዩ ቪዲዮዎች የቀረጽኳቸው አሉ፣ እነሱን ኢዲት አድርጌ ለመልቀቅ ሞክራለሁኝ። አዲስ አዲስ ቪዲዮም እንግዲህ ለመስራት ሞክራለሁ ማለት ነው። እናንተ ብቻ እያያችሁ ላይክ እያደረጋችሁ ሸር እንድታደርጉልኝ ይፈልጋለሁ ማለት ነው። ያ ዋይፋይ ፓኬጅ እየተሞላ ነው እንግዲህ ፓኬጅ እየሞላሁ ነው የምጠቀመው ማለት ነው። እና ደግሞ አንዳንድ ጊዜ ያው ዩኒቨርሲቲ መግባት ስችል ስችል እየገባሁ እዛ ነው ለመጠቀም ያሰብኩት ማለት ነው እንጂ ፓኬጅ በየቀኑ እየሞላችሁ ምንም አያዋጣም። እና እስኪ ግቢ ዩኒቨርሲቲ፣ ቡሬ ዩኒቨርሲቲ ማለት ነው፣ ደብረ ማርቆስ ብራንች እዛ እየገባሁኝ ለመልቀቅ እሞክራለሁኝ እና እናንተ ላይክ አድርጎ ብቻ እና ደግሞ ምን ምን አይነት ቪዲዮ መስራት እንዳለብኝም በዛው ኮሜንት ላይ ጻፉልኝ የምትሉኝን ሁሉ ለመስራት ዝግጁ ነኝ ማለት ነው ይሄንን ይመስላል ያሉ ቪዲዮችን ለመልቀቅ እሞክራለሁኝ እስከዛው ግን ሰብስክራይብ አድርጋችሁ ሰብስክራይብ አድርጎ እመጣለሁ ለማለት ያክል ነው ዛሬ ማለት ነው እዚህ ቢችም ቪዲዮ ለመስራት ነው የመጣሁትኝ እንዳልጠፋሁኝ እንዳለሁ እንድታውቁ ነው ብዙ ቪዲዮ አለኝ የተቀረጸ እነሱን አስተካክሎ መልቀቅ ነው ይህንን ይመስላል ቤተሰብ ባይ ወዳችኋለሁ